ነብዩን አለይሂ ሰላቱ ወሰለም በመውቀስ ትጀምራለች። ምክንያቱም አይነ ስውሩ መጥቶ ስለ እስልምና አስረዱኝ እያላቸው እያናገራቸው እያለ እሳቸው ደግሞ በጣም ትልልቅ የሚባሉ ሰዎች የቁረሾች ዋና ዋና የሚባሉ አጋጣሚ ነበሩና እነሱ ምናልባት እስልምና ቢቀበሉ በሚል ተስፋ ፊታቸውን ወደዛ ዞሩ፣ ወደነ ቁረይሾች ይህን አይነ ስውሩ ሲመጣ ፊታቸውን ጨፍገግ አድርገው እዛ ቦታ እንዳይጠይቃቸውን ፈልገው ጥለውስ ዘወር ብለው ነበርና ወቀሳ መጣ። ነቢዩ አለይህ ሰላቱ ወሰላም እሳቸውን ያሞግስ እሳቸውን ይውቀስ፣ ቁርአን ቁርአን ነውና በትክክል የመጣውን ነገር የሚደብቁበት አጋጣሚ የለምና፣ ይኸው ይህን ሱራ ወደ እኛ አምጥተው ነገሩን ማለት ነው አስተላለፉ። ምን ይለናል? ብስሚላህ ራማን ራሒም፣ በአላህ ስም እጅግ በጣም ሩሩህ በጣም አዛኝ በሆነው አበሰ ወተወላ ዓበሰ ፊቱን አጨፈገጋላቸው፣ ነቢዩና ዓለይሂ ሰላቱ ወሰላም። ወተወላ ዘወርም አለ። አንጃአሁል አዕማ አይነስውሩ ስለመጣው። ወማ ዩድሪከ ምን ያሳውቀሃል። ለዓለሁ የዘካ ከኃጢአቶቹ ከወንጀሎቹ ሊጸዳ ተስፋ ይደረጋል። አው የዘከሩ ወይም ሊገሰጽ፣ ፈተንፈአሁ ዚክራ ግሳጼዋ ልትመክረው ማነው ልትጠቅመው ይከጀላልና ይላል። አማ መን እስተግና የተብቃቃን ሰውማ ሀብታም የሆነውን ያለውን ሰውማ አላላህ ፈአንተ ለሁ ተሶዳ ፊትህን እንኳን ታጨ ፈግግበት በፈገግታ በሙሉ ፊትህ ትቀበለዋለህ። ጠይብ ፈአንተ አንተ ማ ለሁ ለእርሱ ተሶዳ በፈገግታ ትቀበለዋለህ ለምን ለእምነቱ በመጓጓት ማለት ነው ምናልባት ቢሰልም ብለው ወማ አለይከ አላ የዘካ ከኃጢአቶቹ ባይጥራራ ባያምን በአንተ ላይ ምንም የሌለብህ ስትሆን ወማ አለይከ በአንተ ላይ የሌለብህ ሲሆን አላ የዘካ ማለት ይሄ ፊትህን የምታዞርለት በፈገግታ የምትቀበለው ሰውዬ ከኃጢአቶቹ ከወንጀሎቹ ከሽርክ ከቢዲያው ባይጥራራ በአንተ ላይ ምንም አይነት ጥያቄና ኃላፊነት የሌለብህ ሆኖ እያለ አንተ ግን በፈገግታ ተቀበልከው እያለ አላህ ወቀሳቸው ማለት ነው። ባይጥራራ ማለት ያው ባያምን እምነቱን እስላምን ባይቀበል በአንተ ላይ ምንም የሌለብህ ስትሆን አለ ወማ አለይከ ባንተ ላይ ምንም የሌለብህ ስትሆን አለ ይዘካ ባይጥራራ ወይም ባያምን ማለት ነው።

ይቺ አሁን እየነገርኩ ያለው ነገር ማስገንዘቢያ መገሰጫ ነችና ይላል። ማስገንዘቢያ ነው። ተገንዘብ ትንሽ ልብ ግዛ እንደ ማለት ነው። ይሄ አይነት አካሄድ ለሀብታሙ ፊትን በፈገግታ መዞር መውደቅን፣ ወይም ደሞ አላህን እየፈራ የመጣውን አካል ፊቱን አጨፍጎ መስጠት፣ ይሄ ሊሆን የማይገባ ነገር ነው አለ። ከላ ተከልከል፣ እና ይቺ ተዝክራ ማስገንዘቢያ ናት። ፈመንሻአ ዘከረህ የሻምሰው ያስታውሰዋል፣ አለ ያስታውሰዋልለ ማንም ቁርአኑን ፈመንሻአ የሻምሰው የሻም ሰው ዘከረሁማ ዘከረ ቁርአን ያስታውሳል። ፊ ስሑፍ ሙከረማ የሻምሰው ቁርአንን ያስታውሰዋል ካለ በኋላ ፊ ስሑፍን ሙከረመትን በተከበሩ ጽሑፎች ውስጥ ነው።

ንጹህ የተደረገች ማለት ነው። ማን ያቺ ጽሁፍ ማለት ነው። ንጹህ በተደረገች ጽሁፍ ውስጥ ነው ይሄ ቁርአን ያለው። ቢ አይዲ ሰፈራ ቢ አይዲ ሰፈራ፣ በጻሐፊዎቹ እጆች በጻሐፊዎቹ እጆች። ጻሐፊዎቹ ማለት ያው መላእክቶች ናቸው። መላእክቶች የሰዎችን ሁሉ ስራ የሚመዘግቡ ማለት ነው። በፀሐፊዎቹ እጅ እጆች ንጹህ የተደረገች ነች። ያው እንግዲህ መርፉዓት ሙጣሃራ ከፍ ያለ የተደረገች እና ንጹህ የተደረገች በምን ቢአይዲ ሰፈራ በፀሐፊዎቹ እጆች ማለት ነው። ኪራሚን በረራህ የተከበሩና ታዛዦች በሆኑት ኪራሚን የተከበሩ በረራ ታዛዦች በሆኑት አለ። ለአላህ ታዛዥነታቸው ንጹህ ስለሆነ በረራ ይላቸዋል። በነሱ እጆች ንጹህ የተደረገች ወይም የተደረጉ በሆኑ ጽሁፎች ውስጥ ያለ ነው ይሄ ቁርአን በማለት ይገልጽልናል ማለት ነው። ጠይብ አህ ቁቲለል ኢንሳን የሰው ልጅ ተረገማል አላህ የሰው ልጅ ወይም ሰው ተረገመ። ማ አክፈረህ ምን ከሃድ ያደረገው የሰው ልጅ ተረገመ አለና፣ ማ አክፈረሁ ምን ከሃድ ያደረገው። ሚን አይ ሸይን ኸለቀህ ጌታው ከምን ነገር ፈጠረው። ሚን አይ ሸይን ከምንድን ነገር ማለት ነው። ኸለቀሁ ፈጠረው። ማን ፈጣሪ ማለት ነው። እሱ ራሱ ሊያብራራውና ሊገልጸው ነው። ከምን ነገር ፈጠረው ካለ በኋላ ትንሽ እንዲ አያስብም። እን እንዲ ማለት ነው ሚን ኑጥፈትን ከለቀሁ ከኑጥፋ ኮነው የፈጠረው አላለ። ኑጥፋ ማለት ያው ፈሳሽ ከሆነ ነገር ማለት ነው። ሚን ኑጥፈትን ማለት ከፍትወት ጠብታ ከመንይ ማለት ነው። ከለቀሁ ፈጠረው። ፈቀደረህ ማለት መጠነውም ከፎቶት ጠብታ ከፈጠረውም በኋላ መጥኖ በምን መልኩ እንዴት መፈጠር እንዳለበት መጠነውም። ثم ሰቢለ ከዚያም መንገድን የሰረሁ አገራለት ثم አማተሁ ከዚያም ገደለው አቅበረህ እንዲቀበርም አደረገው። የሰው አፈጣጠር ዘነው ከተፈጠረ በኋላ ከተከለቀ በኋላ እንዴት መውጣት እንዳለበት ወደ ዱንያ ከወይም ከእናቱ ሆድ ከዛም የቆየውን ቆይቶ ደግሞ እንዴት መቀበር እንዳለበት እንዴት እንደሚቀበር አላህ ሱብሐነሁ ወተዓላ አመቻቸ ማለት ነው። ثم أماته ከዚያም ገደለው ማለት ነው። እንደሚገደል አድርጎ ፈጠረው ማለት ነው። فاقبره እንዲቀበርም አደረገው መ ኢዛ ሻአ ከዛ በፈለገበት ሰዓት ደግሞ አንሸረህ ማለት ይቀሰቀሰዋል ከዚያም ማንሳቱን ከሞተበት ነገር መቀስቀሱን በሻ ጊዜ አንሸረሁ ማለት ያስነሳዋል። ከላ በእውነት ለማ የቅድ ገና ገና ጌታው ያዘዘውን ገና አልፈጸመም ማለት ነው። ከላ በእውነቱ ለማ የቅዲ ገና አልፈጸመም። ምንን ማ አመረህ፣ ጌታው ያዘዘውን ጌታው ያዘዘውን ገና አልፈጸመም። የሰው ልጅ እንደዚህ ነው። ስንት ያዘዘው ነገር አለ፣ መች ፈጸመው? ገና እሱም መፈጸም ይጠበቅበታል፣ በማለት አላህ ሱብሃነ ወተዓላ ይገልፃል። ቁርአኑ ይቀጥላል። ለዛሬ እዚህ ነው የምናቆመው። አንዳንድ ማብራሪያዎችን እናያለን። የተለያዩ ሙፈሲሮች እንደሚሉት አበሰ ወተወላ የምትለዋ ምዕራፍ የመጣችበት ምክንያት ነቢዩ ዓለይሂ ሰላቱ ወሰላም ከቁረሾች አሉ አሉ የሚባሉ ታላልቅ ሰዎችን እያናገሩ አሁን ካሁን ይሰልሙልኝ ይሆን እያሉ ባሉበት ሰዓት፣ አጋጣሚ አብዱላህ እብኑ ኡሚ መክቱም የሚባለው ሰሃቢ አይነ ስውር ነው። እስላምን ተቀብሏል፣ ቀደም ብለው እስላምን ከተቀበቱ አንዱ ነውና ይጠይቃቸው ጀመር፣ ነቢዩን አለይሂ ሰላሁ ስለ አንድ ነገር፣ ያን ነገር ዛሬ ካላስረዳሁ መላቀቅ የለም እያለ ይወተውታቸዋል። ነብዩ አለይሂ ሰላቱ ወሰላም እዚህ ቦታ ላይ ከጥያቄው ቢያቆምላቸው ውደታቸውና ምኞታቸው ነበረ። ለምን እኒህን፣ የዚህን ከቁረሽ አለ የለም የሚባለውን ሰው አናግረው፣ ምናልባት እስላምን ቢቀበልልኝ በሚል ተስፋ። ሰውዬው ደግሞ ጥያቄውን አላቆም አለ። ይህ አብዱላህ ነው የሚመክቱም

ምን አሳወቀው፣ ከሃጢአቶቹ የሚጸዳ መሆኑ ተስፋ ይደረጋልና። ማን የመጣው አይነ ስውር ማለት ነው። አው የዘከሩ ፈተንፋው ዚክራ ወይም ተገስጾ ግሳጼውን ልጠቅመው ትችላለህ። ምን አሳውቆት ነው ይህን ጥሎ ወደዛ ሄደው? ይሄ የተብቃቃና ሀብታም የሆነውንማ ሙሉ በሙሉ በፈገግታ ተቀበለው እያለ አላህ ወቀሳቸው። እየጠደፈና እየሮጠ አላህም ፈርቶ የመጣውን ሰውየማ ፈአንተ አንሁ ተለሃላቸው ቢዚ ትሆንበታለህ፣ ቢዚ መሆን አመጣህበት። ወሚን ሁና አመረ ላሁ ተዓላ ረሱለሁ አላየኸሶ ቢል ኢንዛር አሓዳ ሰውን በማስጠንቀቅ ይሄ ትልቅ ሰው ነው፣ ይሄ ትንሽ ነው፣ ይህች ሴት ነች፣ ይሄ ወንድ ነው ብለው አንድንም እንዳይለዩ አይነ ስውርም ይሁን ተራ ሚስኪንም ይሁን ሀብታምም ይሁን ያገኙት ፊት ለፊታቸው እያስተማሩ መሄድ እንዳለባቸው ሸሪፍና ደኢፍ ክብር ተሰጥቶት የሚታይ ሰውም ቢሆን፣ ደካማ ተብሎ የሚታይ ሰውም ቢሆን፣ ድሃም ቢሆን ሀብታምም፣ አለቃም ይሁን ባሪያ፣ ወንድም ይሁን ሴት፣ ህፃንም ይሁን ትልቅ፣ መለየት እንደሌለባቸው ነቢዩ ዓለይሂ ሰላቱ ወሰላም ወቀሳቸው ማለት ነው። አላህ ስብሃነ ወተዓላ የፈለገውን ቀጥተኛውን መንገድ ይመራዋል። ይህን ለምናሰጠው፣ ይሄን ለምን ነፈገው? አቡልሃብን ኢስላምን ሳይሰጥ ለቢላል እንዴት ስላም ሰጠው፣ የሚባል ነገር የለም። ወለሁል ሕክመቱል ባሊቃ ወልሑጀቱድ ዳሚቃ፣ ድንበር የለሽ የሆነ ጥበብና አናት የሚሰብር መረጃ። ከአላህ ሱብሓነሁ ወተዓላ ጋር ያለው ሕክማ እሱ ጋር ነው። የዓይነ ስጉር መስለም የሚያመጣው ውጤት የዝሃለ የለም የሚባለው ቁረይሽ የሆነው ደግሞ አለመስለም ያለውን ጥበብ ያለውን ሕክማ የሚያቀው አንደ አላህ ስብሃነሁ ወተዓላ ብቻና ብቻ ስለሆነ ማለት ነው። ጠይብ ስለዚህ ወቃቀሳቸው ብላ አስተካክል ዐይነ ስውር ነው ብለሃትናቀው አናገራሉ። ከዛ በኋላ ነቢዩ ዐለይሂ ሰላቱ ወሰላም ይሄ ወቀሳ ከመጣባቸው በኋላ ይሄ ሰውዬ በሚመጣበት ሰዓት ጌታዬ ስለ እሱ የወቀሰ ቢሰው እየመጣ እያሉ ልብሳቸውን አንጥፈው ይቀበሉት እንደነበረ ኋላ ሙአዚን አድርገውት እንደነበረ ቢላል ጋራ ያው ታሪክ በግልጽ አስቀምጧል ማለት ነው ሌላው ከላይ እና ተዝኪራ አለ ይቺ ሱራ አበሰ ወተወላ የምትለው ወይም ይሄ ቁርአን በአጠቃላይ ለአንተ ግሳጭና ምክር ነው አላቸው ሃዚህ ሱረቱ አውልወሲየቱ ቢልሙሳዋት በይንናሲ ፊ ብላ ልዕልም ወይም እውቀትን ለድካማውም ለጠንካራውም ለሀብታውም ለደሃውም በማድረስ ላይ መለየት የለብህም ለሁሉም ማድረስ የሚለው አባባል ተዝኪራ ነው፣ ግሳጼ ነው፣ ማስገንዘቢያ ነው። ፈመንሻ የሻምሰው ዘከረሁ ያስታውሰዋል። ፈመንሻ ሻ ዘከረ አላህ ተዓላ ፊጀሚዕ ኡሙሪ በማንኛውም በሚሰራቸው ሥራዎች ላይ አላህን ያስታውሳል ለማለት ወይም ደግሞ ፈመንሻ ዘከረ ይህንን ቁርአንን ማለት ነው።

ጠይብ ሰፈራህ ማለት መላኢካ ማለት ነው በማለት ይገልጻሉ። እሺ ስለዚህ ነቢዩን ዐለይሂ ሶላቱ ወሰላም ይቺ ሱራ በደንብ ጋ አስገነዘበቻቸው፣ መከረቻቸው፣ እሳቸውም ተመክረዋል ነው። እኛም ቢሆን የእሳቸውን ሱንና በመከተል ሰዎችን በመልክ በገንዘብ በዘር በምን ሳንለይ እኩል አድርገን ማየት እንዳለብን ነው እኩል ማድረግ ማለት በመጥቀም በመጉዳት ላይ እኩል ማየት አለብን ማለት ነው እንጂ አንዚሉ ናስ ፊ መናዚሊሂም ያለ ነው። ሰዎች እንደ ደረጃቸው ማስቀምጥ ማስቀመጥ አለብን ዓሊም በዓሊም ደረጃ ጃሂልም በጃሂል ደረጃ እናስቀምጠዋለን። በመጥቀም በመጉዳት ደረጃ ግን ወይም ጠቃሚ ነገር ወደ ህዝብ በማምጣት ወንድ ሴት የሚባል ነገር ባሪያ አለቃ የሚባል ነገር የለም ሁሉንም በሰብአዊ መብት እኩል ማየት አለብን። በመጥቀም ጉዳይ ላይ እኩል ማየት እንዳለብን ለኛም ምክርና ግሳጼ ነች ነው የሚለው። ጠይብ ያው እንግዲህ መርፉዓት የሚለው ከፍ ያለ ለውሓል መሕፉዝ ላይ ወደ ሰማይ ነው ያለው፣ ሰባተኛው ሰማይ ላይ ነው ያለው ተብሏል። መርፉዓተል ቀድር ወዚክር ግሳጼው፣ ልቀቱ፣ ክብረቱ፣ ደረጃው ከፍ ያለ ለማለት ተፈስሯል። ሙጠሃራ ማለት የጸዳች የሆነች ላይ የመስ ለ ሙጠሃሩን እንደሚለው ማለት ነው ንጹሐኖች እንጂ ማንም የማይነካው በማለት እንደገለጸ ሁሉ

ሰፈራ ሆነ እምባሴ ማለት ነው አንድ እምባሴ የአንድን ሀገር መንግስት ሐሳብ አምጥቶ ወደ ሌላው ሀገር ያስተላልፋል ከወዳም ደግሞ የሚሰጠው ለአንድ ሀገር መንግስት እምባሴ መንግስት ወክሎ እንደሚሰጠው ማለት ነው ስለዚህ ቁርአንም በመላይካ እጅ እንደመጣ ነው ከማን ከነብዩ ከአላህ ሱብሐነሁ ወተዓላ ወደ ነብያችን አለይሂ ሰላቱ ወሰላም እጅ ማለት ነው ይሄ ነው የሚያሳየን ማለት ነው ጥቅሉ